እስራኤል በኢራን ላይ የምትፈጽመውን ጥቃት መቀጠሏን ጦሩ አስታወቀ። የእስራኤል መከላከያ ኃይል በኢራን ዓላማዎች ባላቸው ላይ የአየር ጥቃቱን መቀጠሉን አስታወቀ። መከላከያው በቴሌግራም ባወጣው አጭር መግለጫ የእስራኤል አየር ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ዓላማ ባደረጋቸው ይዞታዎች ላይ ጥቃቱን ቀጥሏል ብሏል። መግለጫው የተለጠፈው የአየር ጥቃቶችን ከሚያሳይ ቪዲዮ ጋር ነው። እስራኤል በኢራን የኒውክሌር ይዞታዎችን እንዲሁም የጦር አዛዦች ላይ ጥቃት ፈጽማ ሶስት የኢራን ወታደራዊ አዛዦችን ከገደለች በኋላም በጥቃቷ ቀጥላለች። ኢራን ቅዳሜ ማለዳ በእስራኤል ላይ ሚሳይሎችን አስወነጨፈች። እስራኤል በኢራን ላይ ጥቃት በመክፈት የጀመረችው ፍጥጫ አርብ ለቅዳሜ አጥቢያ ሌሊትም ቀጥሏል። በሁለቱም አገራት ውስጥ የአየር ጥቃቶችና ፍንዳታዎች መከሰታቸው ተዘግቧል። ኢራን ያጸፋ ሚሳይሎችን ወደ እስራኤል በመተኮሷ በቴል አቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደወሎች ሲሰሙ፣ ቴህራን ውስጥ ፍንዳታዎች ተሰምቷል። የኢራን የበላይ መሪ አያቶላህ ኻሜኒ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ እንደሚጠብቅ አንስቷል። ኢራን ወደ እስራኤል በተኮሰቻቸው ሚሳኤሎች ተጎድተዋል የተባሉ አርባ አይል ሰዎች ወደ ሆስፒታል መግባታቸውንና ከመካከላቸው ሆስፒታል መግባታቸውንና ከመካከላቸውም ሁለቱ በጽኑ መጎዳታቸው ተዘግቧል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባላስቲክ ሚሳኤሎችን ስተኩስ የእስራኤል ጦር ሰራዊት ደግሞ ሚሳኤሎቹን ማክሸፉን አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውንና ከ320 በላይ የሚሆኑ ደግሞ መቁሰላቸውን አስታውቀዋል። አሜሪካ የእስራኤልን በመደገፍ ስትቆም፣ ቻይናና ቱርክ የእስራኤልን ድርጊት በማውገዝ አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል። ሚኪ ነኝ። ከሚኪታፖርንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።